አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አላችሁ እኔ ጋር አልሐምዱሊላህ ጉስመጎንቼም ክርሰነ ጋናችሁ ሁላችሁም ሰላም ሰላም ብያለው። በያላችሁበት ሰላማችሁ ብዝት ይበልልኝ። ደስ ዝም ብዬ ነው ዛሬ ቪዲዮ የምትሰራው የምሬ ነው። አብዛኞቻችሁ ዘህራ የምትሰሪው ቪዲዮ እይታ የለውም፣ አንዳንዶች ደግሞ ላይቭ ትገቢያለሽ ዘህራ እንትን የለውም ቪው የለሽም ምናምን እያሉኝ ነው አልባም እኛ ከመስራት ወደኋላ አንለም። ሙክሮ መጣ ዲፕሎማ ነው ይባላል። አንዳንዴ ማለትም አንዳንዴ እንማራለን ሳ ዲግሪ ነው ወይስ ኮሌጅ ነው እንላለን። ግን ጠንክረን ከሰራን ወደ ዲግሪ እንገባለን። ጠንክረን ደግሞ ካልሰራን ወደ የት ነው የምንሄደው? ወደ ኮሌጅ እንገባለን። ተማም ልዩነት እኮ አለው። አሁን በዲግሪ እና ኮሌጅ ልዩነት አለው። ስለዚህ እኔ ከመስራት ወደ ኋላ አልልም። የተሻለኝ እሰራለሁ። አንዳንዴ በሰው ቪዲዮም ጭናለው፣ አንዳንዴ በራሴ የምሰራ ቀን አለ። እኔ ደስ ያለኝ ነው የምሰራው። ቦታቸው ዛሬ ሰው ይኖራችሁም። ሰው ሲኖራችሁ ይወዳችኋል፣ ከሌላችሁ ግን ማንም አያስጠጋችሁም። እኔ መንገራችሁ፣ ዘመድም ሲኖራችሁ ይወዳችኋል፣ ከሌላችሁ ግን ዘመድም ይጠላችኋል። ይወዳችሁ ማነው? እናት አባታችሁ ነው። ለምን እናት አባታችሁ መቼም ቢሆን አይጥላችሁም። ቦታችኋላ ስለዚህ ሰው ምን ይለኛል ብላችሁ አይደለም መስራት አለባችሁ። ምን ያክል ኮፊ ደስ አለኝ ምን ያክል ሰራ አለው ብላችሁ ለራሳችሁን ከራሳችሁ ጋር መውራት አለባችሁ። ጥቃችሁ አርሳ እኔ አሁን ይቶ ብሰራለሁ ለምድ ሰሪ ያለሽ ጥሩ አይደለም ምና ምናምን ይሉኛል። እኔ ማንም አይመለከተውም። እነሱ ለምሰራው ለራሴ ነው ማንም አይመለከተውም። በልዩ ህይወት ላይ ማለት ነው እናም

ይሄ ይመስላል። አንዳንዴ ዝም ብዬ ቪዲዮ የምቀርጽ ቀን አለ። ዝም ብዬ ይሄ ምን ይሉታል፣ ይሄ መሰል ቪዲዮ ይሉኛል አንዳንዶቹ ጓደኞቼ ማለት ነው። እኔ አንዳንዴ ለራሴ ይገርመኛል። የምሬ ነው። እኔ ግን አሀምሽን ለራሴ ደስ ካለኝ አሀምሽን ለራሴ ደስ ካለኝ ነው ምሰራው። ወጥቶችዋላ ለሰው ብዬ አይደለም። የሰው ብላችሁ ኑሮ የለባቸው እዚህ ያገር የምሬ ነው። የሰው ብላችሁ ምትሆኑ ትወጥቃላችሁ እኔ ከመስር ወደ ኋላ አይደለም። ኢንሻአላህ ብዙዎች ደግሞ የሰው ቪዲዮ ነው የምትጭኝ ዘህራ ሞኝ፣ እንዴት ነው የምትሆኝ እያሉኝ ነው። አላህ ያውቃል፣ እሱ አላህ ነው የሚያውቀው እኔ አይደለሁም። የተቻለኝ ግን እኔ ሰራለሁ። ኢንሻአላህ አላህ ከኔ ጋር ነው። አንዳንዴ ላይፍ ለላይፍ ምናምን አልገባም። ብዙ ጓደኞቼ ዛህራ ላይፍ ለምን አትገቢም እያሉኝ ነው። አልገባም። እኔ ስገባም አብዙ ብዙ ቤት እዞራለሁ። እኔ ቤት ግን አይመጡም፣ በቃቸዋለሁ። እኔ ደግሞ ላይፍ ብገባም ባልገባም